በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ውድ የእግዚአብሔር ልጆች የእናታችን የእመቤታችን የቅድስተ ቅዱሳን የንጽህተ ንጹሐን የቅድስት ድንግል ማርያም ያስራት የበኩራን ልጆች የቤተ ክርስቲያን ተስፋዎች፣ ችግኞች፣ አበባዎች በወደደን ባፈቀረን በልዑል እግዚአብሔር ስም ፍጹም የሰላምታ ቃል ሰላም እላችኋለሁ። እንዴት አላችሁ? አሜን። አምላካችን ቅዱስ እግዚአብሔር በፈጠራቸው ሀያ ሁለቱ ስነ ፍጥረታት አንደበት ባለውም አንደበት በሌለውም ከምድር እስከ ሰማይ ከፀሐይ መውጫ እስከ ፀሐይ መግቢያ ከሰሜን እስከ ደቡብ ከአጽናፈ ዓለም እስከ አጽናፈ ዓለም ድረስ ተመሰገነ ይሁን። እርሱን ጠርተን እርሷን የማንተዋት እናታችን እመ አምላክ ንጽህተ ንጽሃል ቅድስት ድንግል ማርያም ጌታን ያየንባት መነጽራችን አዲስ ኪዳኗ ኪሩብ ለእርሷም ከተወደደ ልጇ ጋራ ክብርና ምስጋና ይድረሳት። መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ሐዋርያት እንዲሁም ስለ ክርስቶስ የተሰደዱ የግፍን ጽዋ የተቀበሉ ሁሉ ክብርና ምስጋና ይድረሳቸው። መዝሙር አንድ በክፉዎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ እሱ የተመሰገነ ነው። በእግዚአብሔርም ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም ፍሬዋን በየጊዜዋ እንደምትሰጥ ቅጠልዋ እንደማይጠወልግ አበባዋ እንደማይረግፍ በፈሳሽ ውሃ ዳር እንደተተከለች ዛፍ ይሆናል የሚሰራውም ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉም፣ ነፋስ ጠርጎ እንደሚወስደው ትቢያ ናቸው እንጂ ስለዚህ ክፉዎች ከጽኑ ፍርድ አይድኑም ። ኃጢአተኞችም በጻድቃን ማህበር መካከል አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። አሕዛብ ለምን ያጉረመርማሉ? ሰዎችስ ለምን ከንቱን ይናገራሉ? የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ ገመዳቸውንም ከእኛ ቆርጠን እንጣል አሉ። በሰማይ የሚኖር እርሱ እግዚአብሔር ግን ይስቅባቸዋል ይሳለቅባቸዋልም። በዚያን ጊዜ በቁጣ ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በተቀደሰው ተራራዬ በጽዮን ላይ ንጉሴን ሾምሁ። ትእዛዙንም እናገራለሁ። እግዚአብሔር እኔን ዛሬ ወለድሁህ፣ አንንተ ልጄ ነህ። ለምነኝ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ አለኝ። አሁንም እናንት ነገስታት ልብ አድርጉ፣ የምድር ፈራጆችም ሁሉ ተጠንቀቁ። ለእግዚአብሔር በፍርሃት ተገዙ ለሱም፣ በመገዛታችሁ ደስ ይበላችሁ። ጌታ እንዳይቆጣ ትእዛዙን ጠብቁ። እናንተም በመንገድ እንዳትጠፉ ምክሩን ተቀበሉ። ቁጣው ፈጥና ትነዳለችና፣ በእርሱ የታመኑ ሁሉ የተመሰገኑ ናቸው። አቤቱ የሚያስጨንቁኝ ምንኛ በዙ በእኔስ ላይ የተነሳሱት እንዴት በረከቱ። ብዙ ሰዎች ነፍሴን አምላክሽ አያድንሽም ይሏታልና። አቤቱ አንተ ግን መጠጊያዬ ሆንክ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ እሱም ከተቀደሰው ተራራው ይሰማኛል። እኔ ተኛሁ፣ አንንቀላፋሁም። እግዚአብሔር ግን ደግፎኛልና ነቃሁ። ከሚከቡኝም የሕዝብ ብዛት የተነሳ አልፈራም። አቤቱ አምላኬ ሆይ ተነስ፣ አድነኝ። አንተ የጠላቶቼን መንጋጋ መትተሃልና የክፉዎችንም ጥርስ ሰብረሃልና እንግዲህ ማዳን የእግዚአብሔር ነው። በረከትህም በሕዝብህ ላይ ነው። የእውነት አምላክ እሱ በጠራሁት ጊዜ መለሰልኝ በጭንቀቴም ጊዜ ደረሰልኝ ይቅር አለኝ ጸሎቴንም ሰማ እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ ከንቱ ነገርንስ ስለምን ትወዳላችሁ? ሐሰትንስ ለምን ትናገራላችሁ? እግዚአብሔር በጻድቁ እንደ ተገለጠ እወቁ። እግዚአብሔር ወደ እርሱ በተጠራሁ ጊዜ ይሰማኛል። ተናገሩ ነገር ግን ሰውን አትበድሉ። በመኝታችሁ ላይ ሳላችሁ በልባችሁ አስቡ፣ በማስተዋልም ሁኑ። የጽድቅን መስዋዕት ሰው ከእግዚአብሔር ታመኑ። በጎውን ነገር ማን ያሳየናል የሚሉ ብዙ ናቸውና። አቤቱ የፊትህ ብርሃን በላያችን በራ። በልቤም ውስጥ ደስታን መላህ ከስንዴ ፍሬና ከወይን ዘለላ ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም፤ አቤቱ አንተ ብቻህን በእምነት አሳድረኸኛልና። አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል። የልመናዬን ቃል ስማ፣ ንጉሴና አምላኬ ሆይ፣ አቤቱ ወደ አንንተ እጸልያለሁና በማለዳ ድምፄን ትሰማለህ። ማለዳ በፊትህ እቆማለሁ እጠብቃለሁም። አንንተ በደልን የማትወድ አምላክ ነህና፣ ተንኮለኞች ከአንተ ጋር አያድሩም። አመፀኞችም በፊትህ አይኖሩም። ክፉ አድራጊዎችን ሁሉ ጠላህ። ሐሰት የሚናገሩትን ታጠፋቸዋለህ። ነፍሰ ገዳዩንና አታላይ ወንበዴውን ሰው እግዚአብሔር ይጸየፈዋል። እኔ ግን በይቅርታህ ብዛት ወደ ቤትህ እገባለሁ አንንተን በመፍራት በቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና፣ ልባቸውም ከንቱ ነው። ጉረሯቸው የተከፈተ መቃብር ነው። በአንደበታቸው ይሸነግላሉ። አቤቱ ፍረድባቸው! በክፉ ምክራቸውም ይውደቁ። ስለ ክፋታቸውም ብዛት አሳዳቸው። እነርሱ አምጸውብሃልና። በአንተ የሚታመኑት ሁሉ ግን ለዘላለሙ ደስ ይላቸዋል። እነርሱንም ትጠብቃለህ። ስምህንም የሚወዱ ሁሉ አንተ ይመካሉ። አንተ ጻድቁን ትባርከዋለህን። አቤቱ እንደ ጋሻ በሞገስ ከለልኸን። ስለ ቃሉ የቃሉ ባለቤት ልውል እግዚአብሔር የተባረከና የተመሰገነ ይሁን።